ተመልካቾቻችን የተባበሩት አረብ ኤምሬትስ በሱዳን እየፈጸመች ነው የሚባለውን የድብቅ የወርቅ ዘረፋና በቀይ ባህር የበላይ ሆኖ የመንቀሳቀስ ፍላጎቷን በተመለከተ አጭር ትንታኔ በማስቀደም እንጀምራለን። የተባበሩት አረብ ኤምሬትስ በሱዳን ጦርነት በጅምላ ግድያም የሚወነጀለውን የፈጥኖ ደራሽ ኃይል በገንዘብና በጦር መሳሪያ እየረዳች ነው በሚል ጠንካራ ወቀሳም ይቀርብባታል በሱዳን ኢኮኖሚ በሰፊው እጇን አስገብታለች የምትባለው የተባበሩት አረብ ኤምሬትስ በንግድ በባንክና በግብርና ዘርፍ ተሰማርታ ቆይታለች ከፕሬዝዳንት አልበሽር ስልጣን ዘመን ጀምሮ የምግብ ሕልውናዋን በሌሎች ሀገሮች መሬት ላይ መስርታለች የምትባለው ኤምሬትስ በሱዳን ግዙፍ የእርሻ መሬት ሲኖራት በከፍተኛ የሱዳን የድብቅ ወርቅ ንግድ ላይ መሰማራቷም ይነገራል። የእርስ በርስ ጦርነቱ የእልቂት ምንጭ ነው የሚባለው የወርቅ ኢንዱስትሪው ሙሉ በሙሉ በሚባል ደረጃ ንግዱ የሚካሄደው በተባበሩት አረብ ኤሚሬትስ በኩል መሆኑን መረጃዎች ያሳያሉ። ከሱዳን በድብቅ በገፍ እየወጣ የሚቸበቸበውን ወርቅ በዋነኛነት የምትገዛው የተባበሩት አረብ ኤምሬትስ በ2022 ለምሳሌ ከ2 ቢሊዮን ዶላር በላይ ዋጋ ያለው ወርቅ ከሱዳን ማስገባቷ ይነገራል። በአጠቃላይ ከሱዳን የወርቅ ምርት 90 በመቶውን የምታፍሰው ራሷም ኤምሬትስ መሆኗ ተመልክቷል። ከ13 ቢሊዮን ዶላር በላይ የድብቅ የወርቅ ግብይት ማካሄዷን ከሱዳን በድብቅ የሚዘረፈው ወርቅ በቻድ፣ በግብፅ፣ በኢትዮጵያም፣ በኡጋንዳና በደቡብ አፍሪካ በኩል አድርጎ ዱባይ እንደሚገባም መረጃዎች ያሳያሉ። ሁለት ዓመት ያስቆጠረው ጦርነት ለሱዳን ሕዝብ መከራም ሞትናም የጅምላ መፈናቀል ሲያተርፍለት፣ ለነ ዱባይ ግን ሰርግና ምላሽ ሆኗል ይላሉ ታዛቢዎች። ሕዝብ በጥይትና ረሃብ ሲያልቅ፣ ዱባይ ወርቅ ታፍሳለች። ለአማጺ ቡድን ድሮንና ሚሳኤል እየላከች በምትኩ በቢሊዮኖች ዶላር የሚገመት የሱዳንን አንጡራ ሀብት እየዘረፈች ለመሆኑ ግልጽ መረጃዎች እየወጡ ናቸው። ጦርነቱ እንደተጀመረ በዱባይ የሚደገፈው የፈጥኖ ደራሽ ሚሊሻ ቡድን 16 ቶን የተጣራ ወርቅ የያዘ ካርቱም የሚገኝ የወርቅ ማጣሪያም ተቆጣጥሮ ወደ ዱባይ ሲልክ ነበር ይባላል። ወርቅ ብቻ አይደለም። እንደ አውሮፓውያኖቹ አቆጣጠር ከ1970 ጀምሮ የባህረ ሰላጤው ሀገሮች በሱዳን የግብርና ዘርፍ ሰፊ ኢንቨስትመንት ማፍሰሳቸው ሲታወቅ ሐሳባቸውም ሱዳንን የአረቡ ዓለም የዳቦ ቅርጫት የማድረግ እንደነበር ተመልክቷል። የተባበሩት አረብ ኤምሬትስን የምግብ ፍላጎት በመሸፈን ረገድ ሱዳን ቁልፍ ሚና ስትጫወት፣ መገለጫውም ኤምሬትስ ወደ ሀገር ከምታስገባው አጠቃላይ ምግብ ዘጠና በመቶ ከሱዳን መሆኑ ይነገራል። በአጠቃላይ ኤምሬትስ በዓለም ላይ አንድ ሚሊዮን ሄክታር የእርሻ መሬት በማልማት የዕለት ተዕለት የምግብ ፍጆታዋን እየሸፈነች ስለመሆኑ መረጃዎቹ ያሳያሉ። በዚህ ብቻ አያበቃም። ኤምሬትስ በቀይ ባህር የበላይ ለመሆን ያላትን ፍላጎት በማሳካት ረገድ ሱዳንን ዋነኛ ስልታዊ አድርጋ ትመለከታለች። ቀይ ባህር ለዱባይ ወሳኝም አስፈላጊም ነው። የቀይ ባህር አዋሳኝ ሀገሮችን በእጇ ለማስገባት ሁሉንም አማራጮች የምትጠቀም ሲሆን ከዚያ አኳያም ሱዳን ዋነኛ ተመራጭ ናት ይላሉ በርካታ ጥናቶች። በተለይ ከቀይ ባህር ዳርቻ 700 ኪሎ ሜትር ላይ መገኘቷም የዱባይ ቀዳሚ ኢላማ እንድትሆን አድርጓታል ፖርት ሱዳን ኤምሬትስ በፋይናንስና በሌሎችም ዘርፎች ሱዳን ውስጥ በሰፊው መንቀሳቀሷን ቀጥላለች። ሀገሪቱን የሚመራው ጦር ኃይሉን በመደገፍ ሳውዲ አረቢያም፣ በጀኔራል ዳጋሎ የሚመራውን ፈጥኖ ደራሽ ኃይሉን ደግሞ በማስታጠቅና በገንዘብ በመርዳት የተባበሩት አረብ ኤምሬትስ በሱዳን የእርስ በርስ ጦርነት ተሳትፈዋል። ከ150 በላይ ህዝብ የተገደለበትና ከ30 ሚሊዮን የሚልቅ ህዝብ ተፈናቅሎ ለረሃብና ስቃይ የተዳረገበት ከፍተኛ ሰብአዊ ቀውስ የታየበትና የአገሪቱን ኢኮኖሚ መቀመቅ ያወረደው ጦርነት ለነ ዱባይ ሲሳይ ሆኖ ቀጥሏል። ወደ ሌሎች መረጃዎች ስናልፍ በኢራን አብዮት በአሜሪካ ኤምባሲ ላይ ወረራ የተፈጸመበት 49ኛ ዓመት ዛሬ ታስቧል። ዕለቱን አስመልክቶ በመላው ኢራን ሰልፍ የተካሄደ ሲሆን አሜሪካና እስራኤል በቴሄራን የፈጸሙትን ጥቃት ሰልፈኞች አውግዘዋል። በ1953 አሜሪካና ብሪታንያም አቀናብረዋል በተባለው መፈንቅለ መንግሥት የወቅቱን ጠቅላይ ሚኒስትር መሐመድ ሞሳዴግን መንግሥት አስወግደው የመሐመድ ሬዛ ፓላቪን ንጉሳዊ መንግሥት ሥልጣን እንዲይዝ አድርገዋል። ፓላቪ ፓርላማ በት ነው የነጭ አብዮት ማለትም ዘመናዊ ኢራንን ለመፍጠር ያለመ ማሻሻያ ሲደረግ ማሻሻያው የመሬት መሠረተ ልማት የኢንዱስትሪ እድገትን ያካተተ ነበር ይባላል። ሆኖም ማሻሻያው ውጤት ሳያመጣም በ1979 ንጉሱን ከስልጣን በማስወገድ አብቅቷል ወይም ተደምድሟል። አብዮቱን ተከትሎ የኢራን ተማሪዎች በቴሄራን የአሜሪካ ኤምባሲን ወረው ከ50 በላይ አሜሪካውያንን አግተዋል። ለ444 ቀናት የዘለቀው እገታም የዓለም መገናኛ ብዙሃን መነጋገሪያ ሲሆን፣ በሀገር ውስጥም መንግሥት ደካማ ዲፕሎማሲ አራምዷል በሚል ተወቅሷል። ያም ሆኖ በመጨረሻም የፕሬዝዳንት ካርተር ምክትል ውጭ ጉዳይ ሚኒስትር ዋረን ክርስቶፈር ባደረጉት ጥረት እገታው በሰላም ተጠናቋል። ዕለቱን አስመልክቶ የኢራን ጠቅላይ መሪ አያቶላህ አሊ ካማኒ በኢራንና አሜሪካ መካከል ያለው ግጭት ስር የሰደደና በቀላሉ የማይፈታ ነው ብለዋል። ከአሜሪካ ጋር ትብብር መፍጠር የምንችለው ለእስራኤል ድጋፍ መስጠትና በኢራን ጉዳይ ጣልቃ መግባት ካቆመች ብቻ ነው ብለዋል። አሊ ካማ ቴሄራን ውስጥ ለተማሪዎች ባደረጉት ንግግር የአሜሪካና የኢራን ግጭት ተጨባጭና የማይፈታ ነው ያሉት ካማኒ አሜሪካም ለእስራኤል የምትሰጠውን ድጋፍ አቁማና በቴሄራን የውስጥ ጉዳይ ጣልቃ መግባቷን ትታም ትብብርና ወዳጅነት ከጠየቀች አጢነን ምላሽ የምንሰጥ ይሆናል ሲሉ ገልጸዋል። የአሜሪካም የቀድሞ ምክትል ፕሬዝዳንት ዲክ ቼኒ በ84 ዓመታቸው ከዚህ ዓለም በሞት ተለዩ። በቀድሞው ፕሬዝዳንት ጆርጅ ቡሽ የሥልጣን ዘመን ምክትል ፕሬዝዳንት የነበሩት ዲክ ቼኒ ባደረባቸው ሕመም ከዚህ ዓለም በሞት መለየታቸው ተሰምቷል። አሜሪካም ታላቅ ሰው አጣች ብለዋል የቀድሞ ፕሬዝዳንት ጆርጅ ደብሊው ቡሽ። ዲክ ቼኒ እንደ አውሮፓውያኖቹ አቆጣጠር በ1970ዎቹ በወቅቱ የአሜሪካ ፕሬዝዳንት የጌራልድ ፎርድ የዋይት ሀውስ ኃላፊ በመሆን ሲያገለግሉ፣ የመስከረሙን የሽብር ጥቃት ተከትሎ አሜሪካም በሽብር ላይ የከፈተችውን ጦርነት በዋነኛነት የነደፉና ያስተባበሩ ናቸው ይባላል። በአንድ ወቅት የአሜሪካ መከላከያ ሚኒስትር የነበሩት ዲክ ቼኒ ሀገራቸው በ2003 በኢራቅ ላይ የፈጸመችውን ወረራ በጽኑ መደገፋቸው ይነገራል። በፕሬዝዳንት ዶናልድ ትራምፕ ዘመን የሪፐብሊካን ፓርቲ ቀንደኛ ተቺ ሲሆኑ፣ ለኔቶ የአውሮፓ መስፋፋት ደግሞ ለረጅም ጊዜ ሲከራከሩ እንደነበር ተመልክቷል።